ዱህዱ ሰላም ዋለይኩም ረሕመቱላሂ በረካቱ ድናይ የተከበራችሁ ትዩቦቻችንና ቤተሰቦቻችን እንዴት ያላችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። እናንተስ እንዴት እንዴት ያላችሁ ወይ ያላችሁበት በዓለም ዳርቻ ሰላማችሁ ትረፍ ይበልልን፣ በሀገር ውስጥም ባገር ውጭም ያላችሁ ማለት ነው፣ በዓለም ዳርቻ ማለት እና እኛ ደህና ነን አልሐምዱሊላሂ ረቢል ዓለሚን። ለምትሰጡት ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ ከልብ እናመሰግናለን። ክበሩልን ልና አላ ያክብርልን አላ ይጨምርላችሁ ማለት ነው። ዛሬ ደግሞ ወሳኝ የሆነ ኮሜንት ማለት ነው ለሁላችሁም ጥያቄ የሚሆን ለሁላችሁም መልስ የሚሆን ነው ማለት ነው። ይህንን በደንብ አድርገን እናበራራላችኋለን። እስኪ ማሜና ኢሉ ሰላም ይበሏችሁና የመጣንበትን ደግሞ በደንብ እናወራችኋለን ማለት ነው። ሰላም አሌኩም እንዴ ናቸው ዩቱብ ቻናል ሰላም አለይኩም እንዴት ናችሁ? ሁሉ ሰላም ሁሉ መልካም በየላችሁበት ያለ ሰላም ዝናታ የላችሁ ከካሜራ ጀርባ እንግዲህ እንደሚጣ እየረበሹ ነው ያለት እና እንዴት ናችሁ ሁላችሁም በየላችሁበት። እንግዲህ ይህን ቪዲዮ ሼር እያደረጋችሁ አበረታቱን ማለት ነው። እና እንግዲህ ጥያቄያችሁ ደግሞ አብዛኞቻችሁ ያው ተመሳሳይም ነው፣ ብዙ ሰውም ላይክ አድርጎታል። ብዙ ሰውን መልሶላችኋል። ርፕሊ ያው ተመላልሳችኋል። እና አንዱ ዋታችን ምንድን ነው ያለችው በህፃነት ማለት አረብ ሀገር ሳትሄድ እዚህ የትዳር ጥያቄ አቅርቦላት ነበረ የትዳር ጥያቄ አቅርቦላት ከዛ አልፈልግም በማለት ያው ትታው ሄደች ማለት ነው፣ አልተጋቡም። ከዛ በኋላ አሁን ደግሞ እሱ አገባ ወለደ፣ አራት ልጆች ወለደ ያለች። ከወለደም በኋላ ከወለደ በኋላ ደግሞ አሁን እሷ ለአግባሽ ብሎ ጠየቀኝ አለች። እና አራት ልጅ መሀል እንደ ብዬ ልግባ? እኔ ደግሞ እወደዋለሁኝ እና ልግባ ወይስ ምን ትይኛለች? ፋጥሚ ያንቺ ህይወት ብዙውን አስተምሯል ምናምን ብላለች። እና እውነቷን ነው። ማለትም እንግዲህ እናቴ ያው ለልጅ ብላ ነው የገባችው። ልጄን ጋር እንዳላድርግ ባሪያ አላስገባም በማለት ነው እና እንደዛ ብለና፣ ምንድነው መልሱ? ፋጥሜ አብዛኛውን ተምራበታለሽ። እንዴት ነው ህይወቱ? ለሁለት ህይወት እንዴት ነው? ምን ያስተምራል? ምን ይስ ይጎዳል? ምን ሳተረፍሽበት? የሚለው ፋጥሜ ተመልስለሻለሽ። እኛም በተቻለ ለሐመም ጎበዝ ናት፣ ንግግር ላይ ላይና፣ ተመልስላችኋለች። እስቲ እንዴት ነው እቺ ልጅ መልሽላት። እስኪ አብዛኛው ያው ልጅም ስላልወለደች ትንሽ ከበድ የሚል ይመስለኛል፣ በእኔ ማለት ነውና ልክ ነው እኔ በእርግጥ አሁን እሷን ግቢ የምልበት ደፍሬ ምንም ልብ የለኝም። እንዴት ብዬም አልመክራትም። ምክንያቱም አሁን የእሷውን አልተጋቡም፣ አልወለድላትም፣ ልጅ የላትም ከሱ አሁን ይቺ ልጅ ብትገባ ምንድነው፣ ለእሷ ህይወት በጣም ከባድ ነው። ከባድ ነው የሚሆንባት። አሁን እሱ በእርግጥ እሷ ሀገር ውስጥ ስለሆነ እሷ ውጭ ሀገር ስለሆነች እኔ ቅርታው ምናልባት ይህ ቪዲዮ ሊሰማው ይችላል። በማንኛችን ህይወት ላይ ያለን ይሄ ነገር እና እሱ ልጆቹን እያሳደገ እሷ ግን አረብ ሀገር ለፍታ ደክማ የለፋችበትን ሀብትና ንብረት የእሱ ልጆች እኔ ቅርታና ማለት ነው ለማሳደግ እንዲሁ እንጂ እሷ አሁን እንደገና እሱ አራት ልጅ እያለው እንደገና ከአንቺ ልጅ ደግሞ ሌላ ለመውለድ ብዙም ያለው አይመስለኝም። ይሄ አቀራረቡ አንቺን ገንዘብ ስላለሽ ነው እንጂ የሚጠጋሽ እውነት እሱ ልጅ ወልዷል። አንቺ እሱ መሀል ብትሆን ሚስቱ አንቺን ቢያገባሽ ለወላድ ነው፣ ተወልድልኛለች ብሎ ነው። ግን ሚስት እያለው ልጆች እያሉት አንቺን ሁለተኛ የተጠጋሽ ለገንዘብሽ ብሎ ነው። እኔ ቅርታሽንና ማለት ነው። እንደገና ደግሞ በእኔም ብዙዎቹ ተሞክሮ ደስ ብሏቸዋል። ማለትም እንደዚህ ለሁለት መግባት ልጆቹን እሷ ማልዲያን የማለጀ መኖራችን ለእናንተም ትምህርት ሆናቸዋል እና አሁን እሷ ፋጡሚ አንቺን ሳይ እንደዚህ የምወደው ባሌ ስላለ እጨኛ ያው አላገባችሁም ለአግባ እንዴ ምናምን ብላ ስለጠየቀች ነው ማለት ነው። አሁን እሷ እኔ እንደ ራሴ ከሆነ ማግባት የለብሽም እንዳንቺ ነፃውን አግብተሽ ኖሪ ነው ምልሽ። እኔ ለራሴ ማለት ነው። አሁን አንቺ ደግሞ ሴቶች ማለት ነው የሚወዳችሁን ባል ፈልጉ፣ የምትወዱትን አታባሩ። እኔ የምነግራችሁ አንድ ነገር ማለት ነው። እኔ ወላሂ ነው ምላችሁ መሐመድ አባት ጋር ብንመለስ እኔ ብቻ ወድጃው አይደለም ወድጃው አይደለም እሱ ብዙ። መቼም አሁን ቤተሰብ በዛበት እንደገና ደግሞ ቤተሰብ ማሳደር ሆነ ሁለት ቤት ያው ማሳደር ትንሽ ይከብዳል፣ እና ያው ያው ያውኛ በደንብ እንሰራለን። ያው ለራሳችን ብዙ ምን ችግር አይደለንም እንጂ ከኑሮ ሁኔታ ሆኖበት ነው። እንጂ እኔ ማሜ በኮሜንት ብዙዎቻችሁ ነግራችሁኛ አው ይወደኛል። በጣም ነው የሚወደኛ ነበረው ልክ ለክ ነግራችኋለሁ። ባለፈም ኮሜንት ላይ ልክ እንደ ህፃን ልጅ ነው የሚያንከባክበኝ ማለት ነው። እና እኔ ልመለስ የቻልኩበት አንደኛው ምክንያቱም ለልጄ የሰው አባት ልጄን ፊት አላሳይም ብዬ ባሌም ደግሞ ጥሩ ንጹህ ፍቅር ስለሚሰጠኝ ነው እንጂ የገባሁት እኔ በወደው ኑሮ ባፈቅረው ኑሮ የእሱ ፊት ግን እንደኔ ባይሆንልኝ አልመለስም። እና እናንተ መምረጥ ያለባችሁ እሱ የሚወዳችሁ ነው። ወድሻል። ድሮ አሁን አረብ ሀገር ሄዳችሁ ሳይሆን ድሮ የሚወዳችሁ ከሆነ ወይንም ደግሞ ልጅ ከሌለው ትዳር ከሌለው መግባት እሷም ፈቃደኛ ከሆነች ማለት ነው፣ እንጂ እናንተ ዝም ብላችሁ እሱ ዛ ወልዱ ቤት ይዞ እናንተ ግን አልወለዳችሁ አላገባችሁለት እንዴት ተብሎ ይገባል? ይከብዳል። በኋላም ወላሂ ነው የምልሽ። አሁን አንዲቱ ህይወት አለው እንደዚህ እንዳንቺ ጥያቄና ልግባ ማነው እንትን መታ አገባችሁ አግብታው እያለ በአንድ ወሯ የላከላ ፎቶ ሌላ ነው፣ ቤቱን የሚያሳየ ሌላ ነው፣ ሁሉ ነገር ሌላ ነው። አልተመጣጠነላትም ከመጣች እና ያዛውን የላከላ ፎቶ ማለት ነው በመጣች በአንድ ወሯ ነው የተለያየችው። ምን አላለኝ አለች አረብ ሀገር፣ የሰራችሁን ቤትሽንም ሸጪ ባጃጅ ግዢልኝ፣ ያለሽን ብርም አስረክብኝ አለኝ አለች። እምቢ ብላ በአንድ ወሯ ተፈታች ማለት ነው። እና እንደዚህ አይነት ህይወት እንዲያጋጥማችሁ የወላዳችሁለት ከሆነ የልጆቻችሁ አባት ከሆነ ለሁለቱም ቢሆን ብታድሩ ችግር የለውም። ለምን ለልጆቻችሁ ስትሉ ብዙ መስዋዕት መክፈል ግዴታ ነው። ግን ካልወለድያችሁ ምን አንገበግባችሁ? ሰው ባል ጋር ወላ የሰው ባል እኮ ነው እሱ የልጆች አባት እኮ ነው። እናንተ ግን ነፃ ሆናችሁ በደንብ ሰርታችሁ ብራችሁን ይዛችሁ ምን ብላችሁ የሰው ባል ታገባላችሁ? ወላ እኔ አሁን ለልጅ ብዬ ነው ለልጅ ብዬ ነው ቢመቸኝም ባይመቸኝም ልጆቼ ከአንድ ሁለት ማድረጉ ለእኛም ትልቅ ነገር ነው። አልሐምዱሊላህ ረብ ላለምን ተደስተ ነው የምንኖረው፣ ልጆቼ ከአንድ መሆናቸው ማለት ነው። እና እና ለማንኛውም ነገር ያው ተካሜራ ጀርባ ሆኖ ሲትራና እነ ባቢ ማለት ነው፣ ሰልማን እና ሱለይማን እየረበሹ ነው። ለማንኛውም ነገር እኔ እንደራሴ የምልሽ እንደዛ ነው። አተግቢ ነው